መሬት ላላችሁ በሙሉ አዲስ አሰራር መጀመሩን ሰምተናል። አዲሱ አሰራር የይዞታ ማረጋገጫ ሰርተፍኬትን በመጠቀም የሚከናወን ምርጥ አማራጭ መሆኑ ይፋ ተደርጓል። በሌላ መረጃ ደግሞ 45 የውጭ አገር ዜጎችን ጨምሮ በርካታ ሰዎች በህገ ወጥ የወርቅ የገንዘብና የጦር መሳሪያ ዝውውር ምክንያት በቁጥጥር ስር መዋላቸውን አውቀናል። ከአሜሪካ ቪዛ ጋር በተገናኘ አዲስ አሰራር ተግባራዊ መደረጉንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከአራት ሺህ በላይ መደበኛ ነጋዴዎችን መለየቱን የአዲስ አበባ ንግድ ቢሮ አስታውቋል። በዚህም መሰረት ከአራት ሺ በላይ መደበኛ ነጋዴዎችን ልየታ በማድረግ ወደ ስራ ለመግባት መዘጋጀቱን የአዲስ አበባ ንግድ ቢሮ ገልጿል። የንግድ ቢሮ ኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ አዲሱ ደንብ የጸደቀ ቢሆንም ደንቡ ተግባራዊ እንዲሆን መመሪያ ተዘጋጅቶ ወደ ስራ አለመግባቱን ተናግረዋል። በተጨማሪም ንግድ ቢሮ መመሪያው ከመጽደቁ በፊት የልየታ ስራን እያከናወነ እንደሚገኝ አስታውቀዋል። በንግድ ቢሮ መሰረት መደበኛ የሚባሉት ነጋዴዎች ንግድ ፍቃድ ወስደው በንግድ ምዝገባ ውስጥ ያሉ መሆናቸውንም አቶ አሸናፊ ተናግረዋል። መደበኛ ያልሆኑ የሚባሉ ነጋዴዎች ደግሞ በንግድ መዝገብ ሳይመዘገቡና የንግድ ፍቃድ ያላወጡ ወይም ቋሚ የንግድ ቤት ወይም ቦታ የሌላቸው መሆናቸውን ገልጸዋል። በአዲሱ አዋጅ መሰረት ከዚህ በፊት በኢ መደበኛ የንግድ ስርዓት ውስጥ ለሚንቀሳቀሱ ነጋዴዎች በተሰጣቸው የስራ ቦታ ላይ የተወሰነ የመስሪያ ጊዜ የተቀመጠ ሲሆን ካፒታላቸው ከፍ ሲልም ወደ መደበኛ የንግድ ስርዓት እንደሚካተቱ ያመለክታል። በሌላ መረጃ ደግሞ ከአሜሪ ከአሜሪካ ቪዛ ጋር በተገናኘ አዲስ አሰራር ተግባራዊ መደረጉን አውቀናል። አሜሪካ ከዚህ በኋላ ሰዎች ለቪዛ ጥያቄ ማመልከት ያለባቸው ዜጋ በሆኑበት ወይም ደግሞ በሚኖሩበት ሀገር በሚገኙ ኤምባሲዎች ወይም ቆንስላዎች በኩል ብቻ ነው ብላለች። ውሳኔው ከመጪው ህዳር አንድ ጀምሮ ተግባራዊ ይሆናል ተብሏል። አዲሱ የቪዛ ማመልከቻ ህግ በሁሉም የቪዛ አይነቶች ላይ ተፈጻሚ ሲሆን በተመድ ዋና መስሪያ ቤት ስር የሚደረግ ጉዞ፣ የዲፕሎማቲክ፣ የኔቶ ቪዛዎች እንዲሁም በልዩ ሁኔታ በውጭ ጉዳይ ፖሊሲና ለህክምና የሚሰጡ ቪዛዎች አይካተቱም ተብሏል። አሜሪካ ኤምባሲና ቆንስላዎቿ የቪዛ ስራ በማይሰሩባቸው ሀገራት የሚኖሩ ዜጎች የቪዛ ጥያቄያቸውን በአሜሪካ በተመደቡ ቦታዎች ማመልከት አለባቸው ብላለች። ለአብነትም የአፍጋኒስታን ዜጎች በኢስላማ አባድ ሲያመለክቱ፣ የደቡብ ሱዳንና ሶማሊያ በናይሮቢ የሱዳን ደግሞ በካይሮ ማመልከት ይችላሉ ብላለች። የቪዛ አመልካቾች የቪዛ ጥያቄያቸውን በሚያቀርቡበት ሀገር መኖራቸውን የሚያረጋግጥ ማስረጃ ማቅረብ እንዳለባቸውም አሜሪካ አስታውቃለች። ከሚኖሩ የሚኖሩበት ሀገር ውጭ የቪዛ ጥያቄ የሚያቀርቡ ሰዎች ቪዛ ማግኘት ፈታኝ ይሆንባቸዋል ያለችው አሜሪካ ለቪዛው የሚከፈለው ክፍያም ተመላሽ አይሆንም ብላለች። አሜሪካ አሁን በሂደት ላይ ያሉ የቪዛ ቀጠሮዎች እንደማይሰረዙ ማስታውቃለች። ከዚህ በፊት ብዙ ጊዜ ላለመጠበቅና በሌሎች ምክንያቶች በተለይ በአፍሪካ የሚገኙ ሰዎች የቪዛ ቀጠሯቸውን ከሚኖሩበት ሀገር ውጭ በሌላ ሀገር ማስያዝ የተለመደ ሲሆን፣ አዲሱ ህግ ይህንን በማስቀረት የአሜሪካን የቪዛ ፖሊሲ ጠንካራ እንደሚያደርገው ይገመታል። በሌላ መረጃ ደግሞ ኢትዮጵያ በሚቀጥለው ዓመት መጋቢት ወር ላይ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅ የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። ሚኒስቴሩ እንዳለው ብዙ ድርድሮች በስምምነት በመጠናቀቃቸው ምክንያት በካሜሮን በሚካሄደው የድርጅቱ ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለመጀመሪያ ጊዜ ጥያቄ ያቀረበችው በፈረንጆቹ 2003 ነበር። ከዚያን ጊዜ ጀምሮም ጥብቅ ናቸው የሚባሉትን የድርጅቶቹን መስፈርቶች ለማሟላት የተለያዩ የሕግ ማዕቀፎች እንደተሻሻሉ በመንግስት በኩል ሲነገር ቆይቷል። በፈረንጆቹ ሀያ ሀያ ከድርጅቱ ጋር ከተካሄደ አራተኛ ዙር ድርድር በኋላ ግን በኮቪድ ወረርሽኝና ሌሎች ምክንያቶች ድርድሩ ተስተጓጉሎ ቆይቷል። በኋላ ላይ ዳግም ተጀምሮ አሁን በብዙ ጉዳዮች መግባባት ላይ መደረሱን የሚናገሩት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ በሚቀጥለው ዓመት መጋቢት ወር በካሜሮን በሚካሄደው የድርጅቱ አስራ አራተኛው የሚኒስትሮች ስብሰባ ላይ ኢትዮጵያ አባል ትሆናለች ተብሎ ይጠበቃል ብለዋል። የኢትዮጵያ የአባልነት ጥያቄ በብዙ ሀገራት መደገፉንም ተናግረዋል። የዓለም ንግድ ድርጅት የአባልነት ጥያቄዋ ተቀባይነት እንዲያገኝ ኢትዮጵያ የቴሌኮምና የባንክ አገልግሎት መስኮቿን ለውጭ ባለ ሀብቶች እንድትከፍት በተደጋጋሚ ስትጠየቅ መቆየቷ ተነግሯል። አሁን የእነዚህ ዘርፎች ለውጭ ባለ ሀብቶች መከፈት መጀመር የኢትዮጵያ የአባልነት ጥያቄን ተቀባይነት እንዲያገኝ ያግዛል ተብሎ ተገምቷል። ኢትዮጵያ የዓለም ንግድ ድርጅት አባል ከሆነች ምርቶቿን በአባል ሀገራቱ ያለቀረጥ የመሸጥ መብት ታገኛለች። እንደ ቡና ያሉ ምርቶቿን ያለ ክልከላ አቅሟ በፈቀደ መጠን የገበያ ፍላጎት ባለበት ሁሉ እንድትሸጥ እድል ይሰጣታል ተብሏል። በሌላ በኩል የአባልነቱ ጉዳይ የሸቀጦች ማራገፊያ ሊያደርገን ይችላል የሚል ስጋት ያላቸው ወገኖችም አሉ። በሌላ መረጃ ደግሞ የቡና ላኪነት ፈቃድ ለማግኘት የተቀመጠው የገንዘብ መጠን ወደ 15 ሚሊዮን ብር ከፍ ማለቱ ዘርፉን ለማሳደግ ጠቀሜታው የጎላ መሆኑን ሰምተናል። ቀደም ሲል ለቡና ላኪነት የአክሲዮን ወይም ኃላፊነቱ የተወሰነ የግል ማህበር ይጠየቅ የነበረው አንድ ነጥብ አምስት ሚሊዮን ብር ወደ ወደ 15 ሚሊዮን ብር እንዲያድግ መደረጉ በዘርፉ መነቃቃትን ለመፍጠር እንደሚያግዝ የኢትዮጵያ ቡና ላኪዎች ማህበር አስታውቋል። በኢትዮጵያ ቡናና ሻይ ባለስልጣን የቡና ላኪነት የብቃት ማረጋገጫን ለማግኘት የሚያስፈልገውን የገንዘብ መጠን በ10 እጥፍ እንዲጨምር መደረጉን ጨምሮ ሌሎች ጉዳዮችን የሚመለከተው መመሪያን በተመለከተ ጸድቆ ተግባራዊ እየተደረገ እንደሚገኝ የገለጹት የማህበሩ ዋና ስራ አስኪያጅ አቶ ግዛት ወርቁ ናቸው። ዋና ስራ አስኪያጁ የገንዘቡ መጠን በአንድ ጊዜ በከፍተኛ መጠን መጨመሩ እንደ አጠቃላይ የንግድ እንቅስቃሴ እንቅስቃሴ ሲታይ የሚመከር አለመሆኑን አንስተዋል። ነገር ግን የቡና ንግድን በተመለከተ ከዚህ ቀደም በዘርፉ ተገቢ ያልሆኑ አሰራሮችን የሚከተሉ ነጋዴዎች እንደነበሩ ገልጸዋል። በተለይም የብቃት ማረጋገጫውን ለማግኘት የነበረው የገንዘብ መጠን ዝቅተኛ ሆኖ ነገር ግን ትርፋማ ያደርገናል በሚል እሳቤ ብቻ በቂ ዝግጅትና ጥንቃቄ ሳይደረግበት በዘርፉ የሚሰማሩ አካላት እንደነበሩ ጠቁመዋል። በመሆኑም የገንዘቡ መጠን መጨመር ይህንን ችግር ለመቅረፍና በዘርፉ ለመሰማራት በቂ እውቀትና ፍላጎት ያላቸው አካላት ብቻ ተሳታፊ ሆነው ጥራቱን የጠበቀ ቡና ለመላክ እንደሚያስችል ተናግረዋል። በዚህ አሰራርም ወደፊት የበለጠ ጥሩ የሆነ አፈጻጸም ይኖረዋል ተብሎ እንደሚጠበቅ ዋና ስራ አስኪያጁ ጠቁመዋል። በሌላ መረጃ ደግሞ በህገ ወጥ የወርቅ የገንዘብና፣ የጦር መሳሪያ ዝውውር ተሳትፈዋል የተባሉ 76 ተጠርጣሪዎች በቁጥጥር ስር መዋላቸውን ሰምተናል። በህገ ወጥ የወርቅ የገንዘብና፣ የጦር መሳሪያ ዝውውር ተሳትፈዋል የተባሉ 76 ተጠርጣሪዎች በቁጥጥር ስር ውለዋል ሲል የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ ባወጣው መግለጫ እንዳለው ከሆነ በተጠቀሱት የወንጀል ድርጊቶች ተሰማርተው በነበሩ የውጭ አገር ዜጎችና ኢትዮጵያውያን ላይ አዲስ አበባ ከተማን ጨምሮ በቤኔሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ፣ አማራ፣ ሲዳማና ደቡብ ምዕራብ ኢትዮጵያ ክልሎች ክትትል ሲደረግ ቆይተዋል። በጥብቅ ዲሲፕሊን በተከናወነው የመረጃ ክትትል መሰረት ከህብረተሰቡ ጋር በመተባበር መረጃና ማስረጃ ተደራጅቶ ተጠርጣሪዎቹ የወርቅ ማዕድን በህገወጥ መንገድ በማምረት በመሰወርና በማዘዋወር የኢትዮጵያን ጨምሮ የተለያዩ ሀገራት ገንዘቦችን እንዲሁም ሕገወጥ የጦር መሣሪያዎችን በማዘዋወር ወንጀሎች ላይ ተሳታፊ እንደነበሩ መግለጫው ጠቁመዋል። አገልግሎት መስሪያ ቤቱ ከኢትዮጵያ ፌዴራል ፖሊስና ከየክልሎቹ የጸጥታ አካላት ጋር በመቀናጀት ባካሄደው ልዩ ኦፕሬሽን እስካሁን 45 የውጭ አገር ዜጎችና 31 የአገር ውስጥ በድምሩ 76 ተጠርጣሪዎች በሕግ ቁጥጥር ስር እንዲውሉ ተደርገዋል። ተጠርጣሪዎች ላይ በተደረገ ብርበራ በህገወጥ መንገድ የተከማቹ ግምታቸው ከ7 ኪሎግራም በላይ የወርቅ ምርቶችና ጌጣጌጥ የወርቅ ማቅለ መቁረጫና መመዘኛ መሳሪያዎች እንዲሁም አቅጣጫ ጠቋሚ ጂፒኤስ እና ማጠቢያ ኬሚካሎች ተይዘዋል። በተጨማሪም የተለያዩ ሀገራት ገንዘቦች ማለትም ከ197 ሚሊዮን በላይ የኢትዮጵያ ብር፣ ከ285000 በላይ ዶላር፣ ከ207000 በላይ ዩሮ፣ 16 ድርሃም እና ሌሎች የተለያዩ የውጭ ሀገራት ገንዘብ ኖቶች እንዲሁም ደግሞ የተለያዩ የጦር መሳሪያዎች በቁጥጥር ስር ውለዋል። ግለሰቦቹ ለዚሁ ህገወጥ እንቅስቃሴያቸው ሲጠቀሙባቸው ተከማችተው የተገኙ ነዳጅ የያዙ በርካታ በርሜሎች ሬተሮች፣ ተሽከርካሪዎችና ተሽከርካሪዎች፣ የተለያዩ ሀገራት ፓስፖርቶች፣ ላፕቶፖችና ሰነዶችን በኤግዚቢትነት መያዝ ተችለዋል። ይህ የወንጀል ድርጊት ሆን ተብሎ የማክሮ ኢኮኖሚ ማሻሻውን ለማዛባት እንዲሁም የዋጋ ግሽበትን በማናር በህብረተሰቡ ላይ ጫና በመፍጠር ኑሮውን ለማናጋትና የኢትዮጵያን ኢኮኖሚ አደጋ ላይ ለመጣል ታቅዶ ሲሰራ እንደነበር አገልግሎቱ በመግለጫው አመልክተዋል። የብሔራዊ መረጃና ደህንነት አገልግሎት የወንጀል መረቡን ለመበጣጠስ ከህብረተሰቡ ጋር በመሆን ተጨማሪ ክትትሎችንና ጥናቶችን በማድረግ ኦፕሬሽኑን መቀጠል መቀጠሉን ገልጾ ይህንን በመረዳት ህብረተሰቡ መሰል ህገወጥ ድርጊቶችን በመጠቆም የተደራጁ ወንጀሎችን በመዋጋት ሂደቱ ላይ የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። በተጨማሪም ሁሉም የክልል መስተዳደሮች ያለ ፌዴራል መንግስት እውቅና እንዲሁም ያለ ኢሚግሬሽን ህጋዊ የስራ ፈቃድ ማንኛውም የውጭ ሀገር ዜጋ በየትኛውም አካባቢ በመሰል የስራ ዘርፍ ላይ እንዲሰማራ ጊዜያዊም ይሁን ቋሚ ፈቃድ መስጠት እንደማይችሉ አስገንዝበዋል። በሌላ መረጃ ደግሞ ባንኮች መሬትን ከግምት ያስገባ ብድር መስጠት መጀመራቸውን አውቀናል። በዚህም መሰረት የይዞታ ማረጋገጫ ሰርተፊኬትን በመጠቀም ብቻ ከ56 ቢሊዮን ብር በላይ ብድር መሰጠቱን ሰምተናል። በገጠር መሬት አስተዳደርና አጠቃቀም በለማው የዲጂታል ሲስተም አማካኝነት ከ20 በላይ አበዳሪ ድርጅቶች ማለትም ባንኮችና ማይክሮፋይናንስ ተቋማት የይዞታ ማረጋገጫ ሰርተፊኬትን እንደ ዋስትና በመጠቀም ብድር ማቅረብ መቻላቸው ታውቋል። በዚህም በአገር አቀፍ ደረጃ ከ56 ቢሊዮን ብር በላይ ብድር ለአርሶ አደሮች መቅረብ መቻሉን ሰምተናል። 68 ቢሊዮን ብር የሚገ የተለያዩ የግብርና ማሽነሪዎችን ፓምፖችና ሌሎች የእርሻ መሳሪያዎችን ማቅረብ መቻሉ ተጠቅሷል።